አሰላሙ አሌይኩም ወረህመቱላሂ ወበረካቱ የተከበራችሁና የተወደዳችሁ የሐሩን ሚዲያ ቤተሰቦች ይህ ለተጁማ ወደ እናንተ የሚደርሰው ሳምንታዊ ከጁማ እስከ ጁማ ፕሮግራማችን ነው። በዚህ ፕሮግራማችን በሳምንት ውስጥ በሀገራችን ብሎም ማለማችን ያለው ስላማዊ ጉዳዮችን ወደ እናንተ የምናደርስ ይሆናል። ዝግጅቱን አዘጋጅቶ በማቅረብ በኩል ከማል ኑርዬ አብራችኋለሁ አብራችሁ ይቆየ ቀደም መረጃችን የሚሆነው በሲዳመኛ ቋንቋ ለመጀመሪያ ጊዜ የተረጎመው እውነተኛ አምላክ ማን ነው የተሰኘ መጽሐፍ ተመረቀ። በሲዳማ ሙስሊሞች ታሪክ የመጀመሪያ የሆነ የኡስታዝ ኦሜር አርሲ እውነተኛ አምላክ ማን ነው የተሰኘ መጽሐፍ በኡስታዝ ሙሀቢ ሁሴን በሲዳመኛ ቋንቋ ተተርጉሞ የተጻፈ እውነተኛ አምላክ ማነው የተሰኘ መጽሐፍ ተመርቋል። መጽሐፉ የተመረቀው ትላንት ህዳር 4 2018 ዓ.ም መሆኑ ነው የተገለጸው። በነጂም እስላማዊ ማህበር አዘጋጅነት በሲዳማ ሙስሊሞች ታሪክ የመጀመሪያ የሆነው ይህ መጽሐፍ በኡስታዝ ዑመር አርሲ ትክክለኛው ጌታ ማነው የሚለው መጽሐፍ በኡስታዝ ሙሀቢ ሁሴን ወደ ሲዳመኛ ቋንቋ ተተርጉሞ ሀላማገኒ አያቲ በሚል ርዕስ በዛሬው ዕለት ማለትም በትላንትናው ዕለት ህዳር አራት ሁለት 18 ዓመት ልደት በሲዳማ ባህል አዳራሽ በድምቀት ተመርቋል። ይህ መጽሐፍ በሲዳመኛ ቋንቋ ተተርጉሞ መዘጋጀቱም ሲዳማ ሙስሊም ማህበረሰብን የስነ ጽሑፍ ያነቃቃና ህብረተሰቡን በራሱ ቋንቋ እምነቱን

እና የክልሉ መጅሊስ የስራ አስፈፃሚዎች የዋሳ ከተማ መጅሊስ አመራሮች ሼ ሀቢብ ሌንጮ እና ኡስታዝ አሊብ ረድላሁን ጨምሮ የኦሮሚያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት አመራሮች እና ሌሎችም ጥር የተደረገላቸው የክብር እንግዶች በተገኙበት ነው የምርቃት መርሃ ግብሩ እየተካሄደው። ይህንን ዝግጅት የደቡብ ስቲዲዮ ባልደረባችን አብደልመጂድ አህመድ በቦታው በመገኘት የተከታተለ ሲሆን በሌላ ፕሮግራም ሙሉ ዝግጅቱን ወደ እናንተ የምናደርስ መሆኑን እንገልጻለን። ቻሪቲ ኤንድ ደቨሎፕመንት አሶሲሽን ከኳታር ቻሪቲ ጋር በመተባበር ለ106 የቲም እናቶች ከ36 ሚሊዮን ብር በላይ ግምት ያለው ድጋፍ አደረገ። ኳታር ቻሪቲ እና በኢትዮጵያ የተለያዩ የበጎ አድራጎት ስራዎችን እየሰራ የሚገኘው ቻሪቲ ኤንድ ደቨሎፕመንት አሶሲሽን ወይም ሲዲኤ ልጆቻቸውን ያለ አባት ብቻቸውን ለሚያሳድጉ 106 እናቶች የኢኮኖሚ አቅም ለማጠናከሪያ የተለያዩ የፕሮጀክት እቃዎች ድጋፍ አድርጓል። ድጋፉን ያደረገውም ህዳር 3 2018 ዓመት ዕለት ነው። ድጋፉ የተደረገው ከ36 ሚሊየን ብር በላይ በሆነ ወጪ ሲሆን አንድ መቶ ስድስት የቲም አሳዳጊዎች በቋሚነት ራሳቸውን እና ቤተሰቦቻቸውን የሚያስተዳድሩበት እንዲሁም የስራ እድል የሚፈጥሩበት እንደሆነም ነው የተገለጸው። የኢኮኖሚ አቅም ማጠናከሪያ ፕሮጀክቱም ባለሶስት እግር ተሽከርካሪ ወይም ባጃጅ፣ የፀጉር ቤት እቃ፣ የስልክ ጥገና የሚያገለግሉ ቁሳቁሶች፣ የሬስቶራንት እቃዎች፣ እንዲሁም የቡና ቤትና ሌሎችም የካፍቴሪያዎችን እቃዎች ያጠቃለለ፣ እንዲሁም ለመስሪያ ቦታ የሚሆን ቤት ተከራይተውም የሶስት ወር ክፍያ ጭምር ተከፍሎ እንደተሰጣቸውም ነው የተ

በርከብክብ መርሃ ግብሩ ላይም የቻሪቲ ኤንድ ዴቨሎፕመንት አሶሲሽን ወይም ሲዲኤ አመራሮች፣ የኳታር ቻሪቲ አመራሮች፣ የመንግስት የስራ ኃላፊዎች፣ የመጅሊስ አመራሮች፣ የባንክ አመራሮች እና ድጋፍ የተደረገላቸው ቤተሰቦች እና ተወካዮቻቸው ተገኝተው ነበረ። ቻሪቲ ኤንድ ዴቨሎፕመንት አሶሲሽን ዋና ዳይሬክተር ዶክተር ጀማል መሐመድ ባስተላለፉት መልዕክትም ሲዲኤ ባለፉት 30 ዓመታት በጤና በቲሞችን በማስተማር የውሃ ጉድጓድ በማስቆፈር ሰፊ ስራ መስራቱን አንስተው ወደፊትም ይህንኑ ስራ አጠናክሮ እንደሚቀጥል ገልጿል። ቻሪቲ ንደቨሎፕመንት አሶሴሽን በኢትዮጵያ ከ22 በላይ አካባቢዎች በተለያዩ የሰብአዊ አገልግሎቶች ስራ እየሰራ መቆየቱንም ነው በስነ ስርዓቱ ላይ የተገለጸው። የኳታሩ ኳታር ቻሪቲ በበኩሉ ባድረገው ድጋፍ መደሰቱን ገልጾም ወደፊትም በኢትዮጵያ ከሚገኙ የተለያዩ ተቋማትና እንዲሁም ከመንግስት ጋር ሰፊ ስራዎችን የመስራት ሀሳብ እንዳለው አንስተዋል። የመስጂድ ቦታ መስሪያ ይሰጣቸዋል በሚል አምስት ጊዜ ካሳት ከተቀበሉም በኋላ ቦታቸውን መልሰው ወስደውብናል ሲሉም በወላይታ አስወደው ከተማ ህብረት ቀበሌ የሚገኙ ሙስሊሞች ቅሬታቸውን ተናገሩ። በደቡብ ኢትዮጵያ ክልል ወላይታ አስወደው ከተማ አስተዳደር አራዳ ክፍለ ከተማ ህብረት ቀበሌ ገነሜኑር አካባቢ የሚገኙ ሙስሊም ነዋሪዎች ለአስራ ዓመታት የመስጅድ ቦታ ጥያቄ ቢያቀርቡም እስካሁን ምላሽ ማግኘት አለመቻላቸው ነው ለሃሩን ሚዲያ የደቡብ ስቱዲዮ የገለጹትም። የአካባቢው ነዋሪዎች እንዳሉትም የመስጅድ ቦታ እንሰጣቸዋለን በሚል በተለያየ ጊዜ አምስት ጊዜ ካሳ ከተቀበሉን በኋላ ቦታው ለሌላ ዓላማ ይፈለጋል በሚል እንደሚወስዱባቸውም ነው የተናገሩት። አካባቢው ለአምስት የተለያዩ ጊዜያት ለመስጅድ ቦታ በሚል ካሳ ክፍያ ቢከፈልም እስካሁን ግን ምንም አይነት የመስገጃ ቦታም ሆነ እየተሰጠን የመስጅድ ይዞታ የለም ሲሉም ገልጸዋል። ወላይታ ሶዶ ከተማ አራዳ ክፍለ ከተማ ህብረት ቀብሌ የሚገኙ ሙስሊሞች የአካባቢው አስተዳደር ለሌላ እምነት ተከታዮች በተደጋጋሚ ጊዜ ቦታ እየሰጠ እንደሚገኝና ሙስሊሙን ግን ከዚህ በተቃራኒው የተለያዩ አድሎ አሰራሮች እየተፈጸሙበት እንደሚገኝም ነው የተናገሩት። አሁን እየሰገዱበት የሚገኘው ቦታም በጠራራ ፀሐይ ሜዳ ላይ መሆኑን ጠቅሰው የሚመለከተው አካል አፋጣኝ መፍትሄ ይስጠን ሲሉ ጥያቄያቸውን አቅርበዋል። በታላቁ ዓሊም ሼህ መሐመድ አሊ አደም ስም የተሰየመው የቁርአን ሒብዝ ማዕከል በይፋ ስራ ጀመረ። በአዲስ አበባ አቃቂ ቃሊቲ ክፍለ ከተማ ወረዳ አራት ገላን ኮንዶሚኒየም አካባቢ በታላቁ ዓሊም ሼህ መሐመድ አሊ አደም ስም የተሰየመው የቁርአን ሒብዝና የተርቢያ ማዕከል ጥቅምት 3 2018 ዓ በይፋ ተመርቆ ስራ ጀምረዋል። መምራ ግብሩ ላይም የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት አመራሮች፣ የአቃቂ ቃሊቲ ክፍለ ከተማ መጅሊስ አመራሮች፣ ትላላቁ ለመዎች፣ ኡስታዞች እና በርካታ ጥሪ የተደረገላቸው እንግዶች ተገኝተው ነበር። የሼህ መሐመድ አሊ አደም የቁርአን ሒብዝና እስላማዊ ተርቢያ ማዕከል የተመሰረተው በሰባት ሰዎች መሆኑ የተገለጸ ሲሆን በዋናነት ሀሳቡን ያመጡትና ያስተባበሩት ሀጅ መሐመድ ዑመር መሐመድ መሆናቸው ተገልጿል በምርሃ ግብሩ ላይ የተገኙት ታላቁ ዓሊም ዶክተር ሼህ መሐመድ ሐሚድንም ሼህ መሐመድ አሊ አደም ለዓለም የተረፉ የትውልድ ተምሳሌት የሚሆኑ ታላቅ ዓሊም እንደነበሩ አንስተው ማዕከሉ በእሳቸው ስም መከፈቱ ከከፍታ መጀመር ነው ብለዋል። አያይዘውም ማዕከሉ ጠንካራ ስራ ይጠብቀዋል ያሉ ሲሆን ትውልዱ ከቁርአን ሕዝብ በተጨማሪም ሌሎች እስላማዊ ዕውቀቶች ላይ ሊያተኩር እንደሚገባ ተናግረዋል። አዲስ አበባ መጅሊስ ምክትል ፕሬዚዳንት የሆኑት ሼህ መሐመድ ሸሪፍ በበኩላቸው ማዕከሉ በታላቁ አሊም ሼህ መሐመድ አሊ አደምስ መከፈቱን እንዳስደሰታቸው ገልጸው መጅሊሱ በቻለው አቅም ተቋሙን ለማገዝ ዝግጁ ነው ብለዋል። ሼክ መሐመድ አሊ አደም የቁርአን ሕፍዝና እስላማዊ ተርቢያ ማዕከል በመጀመሪያው ዙር ሰላሳ አዳሪ ተማሪዎችን እንደሚቀበል የማዕከሉ መስራቾችና አስተባባሪዎች የገለጹ ሲሆን ከነዚህ መካከልም ስልሳ ፐርሰንት የሚሆኑትን በነፃ እንደሚያስተምርም ነው የተገለጸው። ማዕከሉ ከቁርአን ሕፍዝ በተጨማሪም ተላላቁ ለማዎች የሚያነቡበት የኪታብ ማዕከል የተዘጋጀ መሆኑ የተገለጸ ሲሆን በማዕከሉም የሼክ መሐመድ አሊ አደም ሁሉንም እሳቸው ያዘጋጇቸው ኪታቦችን ጨምሮም ሌሎች በርካታ ኪታቦችን በማዕከሉ እንደሚገኙም ተመላክቷል። በሸገር ከተማ አስተዳደር ፉሪ ክፍለ ከተማ እስልምና ጉዳዮች ምክር ቤት ለወረዳ መጅሊስ አመራሮች የስልጠናና የትውቅ መድረክ አካሄደ። የትውቅና የስልጠና መድረኩን ያካሄደው ጥቅምት 32018 ዓ.ም. ሲሆን በመርሃ ግብሩ ላይም የፉሪ ክፍለ ከተማ የወረዳ መጅሊስ አባላት የተገኙ ሲሆን የአዲስ አበባ መጅሊስ የሥራ አስፈጻሚ አባል የሆኑት ኡስታዝ አስጋለ አባቡሩን ጨምሮ ሌሎች አመራሮችም የአቅምና አቅምና ጉልበታቸውን የሚያዳብሩበት የአመራርነት ስልጠና በመጅሊስ አባላቱ መሰጠቱ ተገልጿል። ፉሪ ክፍለ ከተማ መጅሊስ በአካሄደው የዕውቅና የስልጠና መድረክም የልማትና የሰላም አምባሳደር፣ የእርቅ ኮሚቴ አማካሪና ሌሎችም ሹመቶችን ለተለያዩ ግለሰቦች እንደሰጠ ነው የተገለጸው። በፕሮግራሙ ላይ ተገኝተው ንግግር ያደረጉት ኡስታዝ ሶፊያን ኡስማን የፉሬ ክፍለ ከተማ መጅሊስ የተለያዩ ዑለማዎችንና ምሁራንን በመጋበዝ አብረን እንስራ በሚል ሀሳብ ይዞ መምጣቱ የሚበረታታ ተግባር መሆኑን ገልጸው ከክፍለ ከተማ መጅሊስ ጋር ከጎኑ ሆነን እንሰራለን ብለዋል። አክለውም ስልጣን ኃላፊነት እንጂ ስጡት አይደለም የሚለውን መፈክር መሬት ላይ ማውረድ እንደሚገባም የገለጹ ሲሆን መጅሊስ የተለያዩ ምሁራንና ዱአቶችን ማሳተፍ ሙስሊሙን ማህበረሰብ በሀገራዊ ና ሰላማዊ ጉዳዮች ላይ ከጥቃቀን ጉዳዮች ወጥቶ የራሱን ድርሻ እንድወጣ የሚያስችል መሆኑን ጠቅሰው ይህ መበረታታት እንዳለበትም አንስተዋል። ክፍለ ከተማ የተውውቅና የስልጠና ፕሮግራም ላይ የፌዴራል እንዲሁም ለኦሮሚያና ለሸገር እንዲሁም ለፉሪ ክፍለ ከተማ መጅሊስ ከሴቶች የተሰጠ ስጦታ በተወካዮች አማካኝነት ሽልማት የተበረከተላቸው ሲሆን አላማውም ሴቶችን በተለያዩ የመጅሊስ አመራርነት እርከኖች እንድሳተፉ መደረጋቸው ለማመስገን መሆኑ ነው። ባልደረባችን አቴድ ሐሜድ ሄድ የዘገበው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከሳውዲ አረቢያ የሀጅ ሚኒስቴር ጋር የውል ስምምነት መፈራረሙን ገለጸ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከሳውዲ አረቢያ የሀጅ ሚኒስቴር ጋር የ1447ኛውን ወይም የ2018 የሀጅ ጉዳይ ማስፈጸሚያ ውል መፈራረሙን የጠቅላይ ምክር ቤቱ ህዝብ ግንኙነት ዘግቧል። ጠቅላይ ምክር ቤቱ የሀጅና ኡምራ ዘርፍ ተጠሪ ዶክተር መሐመድ ሷዋሊህ እና የሳውዲ አረቢያ ሀጅ ሚኒስትር የሀጅና ኡምራ ምክትል ሚኒስትር ዶክተር አብዱልፈታህ ሱለይማን ውሉን መፈራረማቸው ነው የተገለጹት። ዶክተር መሐመድ ሷዋሊህ በስምምነቱ ወቅት 1447ኛው ጂ የአላህ እንግዶች የሀጅ ስነስርዓታቸውን አጠናቀው ወደ ሀገር ቤት እስከሚመለሱ ድረስ ያለውን ሂደት ውጤታማ ማድረግ የሚያካተት ስምምነት መሆኑን ተናግረዋል። ጠቅላይ ምክር ቤቱ በ1447ኛ ዓመተል ሂጅራ የሐጂ ለማድረግ ንያ ያላቸው የአላህ እንግዶችን ለመመዝገብ አስፈላጊ የሆኑ ቀድመ ዝግጅት ስራዎችን ማጠናቀቁን የገለጸ ሲሆን በምዝገባውም በመጪው አንድ ወር ውስጥ እንደሚጀምርም ነው ጠቅላይ ምክር ቤቱ ህዝብ ግንኙነት ያሳወቀው። ከዚሁ ከሳውዲ ጉዳይ ሳንወጣ የኢትዮጵያ ወጣት ስራ ፈጣሪዎች ማህበር ከሙንሻአት ጋር በዲጂታል እና ኢ አገልግሎት ዘርፍ ተበበር በማሳደግ የመግባቢያ ስምምነት በሳውዲ አረቢያ ሪያድ ከተማ መፈራረሙን ገልጿል። በስምምነቱ ላይም በሳውዲ አረቢያ የኢትዮጵያ አምባሳደር አምባሳደር ሙክታር ከደር መገኘታቸው ተገልጿል። የኢትዮጵያ ስራ ፈጣሪ ወጣቶች ማህበር ፕሬዝዳንት ሳሚ አብድል ቃድር እና የሙንሻት አጋርነት ዋና ስራ አስኪያጅ አብዱል አብዱልሙሲን ሳሊም ስትራቴጂክ አጋርነት ስምምነቱን በጋራ መፈረማቸውን የተገለጸው ኢትዮጵያና ሳዑዲ አረቢያ በጥቃቅንና አነስተኛ ኤንተርፕራይዝ ዘርፍ ያላቸውን ስትራቴጂካዊ አጋርነት ለማጠናከር ይህ ስምምነት ወሳኝ መሆኑ ተገልጿል። በሳዑዲ አረቢያ ኢትዮጵያ አምባሳደር ሞክታር ዶክተር ሞክታር ከደር ከሳዑዲ አረቢያ አነስተኛና መካከለኛ ኤንተርፕራይዝ ተቋማት ባለስልጣን ወይም ሙንሽአት ዋና ገዢ የሆኑት ሳሚ ኢብራሂም አልሁሰይኒ ጋር በሪያድ እየተካሄደ ባለው የቢባን 225 ፎረም ጎን ለጎን ውይይት ማድረጋቸው የተገለጸ ሲሆን የአገርነት ስምምነቱ በአፍሪካ በተለይ በኢትዮጵያ እና በሳውዲ አረቢያ መካከል በሚገኙ የስራ ፈጣሪዎች እና ስታርትአፖች መካከል ያለውን ትብብር ያሳድጋል ተብሎ እንደሚጠበቅም ተገልጿል። ይህ የቴክኖሎጂ ሽግግር የአቅም ግንባታና የገበያ ተደራሽነትን ለማገዝም አስተዋጽኦ ይኖረዋል ነው የተባለ። እንዲሁም ዘላቂ የስራ ፈጠራ ስርዓቶችን ለማጠናከርም የሚያስችል ትብብር መሆኑን በሪያድ የኢትዮጵያ ኤምባሲ መረጃ ያመለክታል። የስራና ክህሎት ሚኒስቴር ወይዘሮ ሙፈሪያት ካሜል በሳውዲ አረቢያ ለስራ የተሰማሩ ዜጎችን ደህንነት ጥቅም ለማስከበር እየሰራ ነው ሲሉ ገለጹ። ስራና ክህሎት ሚኒስትሯ ወይዘሮ ሙፈሪያት ካሚል በሳውዲ አረቢያ የኢትዮጵያ አምባሳደር ዶክተር ሙክታር ከደር እና ሌሎች የኤምባሲው ሰራተኞች ጋር ውይይት ባደረጉበት ወቅት በሳውዲ ለስራ የተሰማሩ ኢትዮጵያውያን ዜጎችን ጥቅም ለማስከበር እየሰሩ መሆኑን ገልጸዋል። በውይይቱም በሳውዲ ስራና በስራ ላይ የተሰማሩ ኢትዮጵያውያንን መብትና ጥቅም ማስከበር የሚያስችላቸውን አሰራሮችና ስትራቴጂዎች ይፋ መደረጋቸው ነው የተገለጸው። በጅንጋ ከተማ ምንነቱ ያልታወቀ ሄሞራጂክ ፌር በሽታ መከሰቱ ተገለጸ። ኢትዮጵያ ሕብረተሰብ ጤና ኢንስቲትዩትና የጤና ሚኒስቴር በጋራ በሰጡት መግለጫ በደቡብ ኢትዮጵያ ክልል በጅንጋ ከተማ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፌቨር በሽታ መከሰቱን አስታውቀዋል። ለመግለጫቸውም እስካሁን በውል ምንነቱ ባይታወቅም በሽታው ስምንት ሰዎች መለከፋቸውን አረጋግጧል። አዲስ በተከሰተው በሽታው መንስኤውን ለማወቅ የበሽታውን ስርጭት ለመግታትና ምላሽ ለመስጠት ጤና ሚኒስቴር ከክልሉ የጤና ቢሮ ጋር በመተባበር ፈጣን ምላሽ ሰጪ ቡድን ወደ ቦታው በመላክ መስክ ግምገማዎች እና የላቦራቶሪ ምርመራዎችን እያከናወነ መሆኑን የገለጸ ሲሆን በተጨማሪም በበሽታው የሚዛመቱ ሁኔታዎችን ለመቀነስ ማህበረሰቡ ቅኝትና የንክኪ ልየታ፣ የቤት ለቤት ልየታ እንዲሁም የሕክምና አገልግሎት አሰጣጥ እያጠናከረ እንደሚገኝ ነው የገለጸው። በመሆኑ መላ ህብረተሰቡ የሚመለከታቸው የባለድርሻ አካላት ሚኒስቴር መስሪያ ቤቱና ሌላ ተጨማሪ መግለጫ እስከሚሰጥ ድረስ አፍና አፍንጫ ሌሎች የሰውነት ክፍሎችን የመድማት የትኩሳትና የማስቀመጥ እንዲሁም የማስመለስ ምልክት ሲኖር ወደ ህክምና ተቋማት መሄድና በወቅቱ የላቦራቶሪ ምርመራ ማድረግ እንደሚገባም አሳስቧል። በበሽታው እስካሁን በጅንካ ከተማ ሁለት የጤና ባለሙያዎችን ጨምሮ አጠቃላይ ስድስት ዜጎች ህይወታቸው ማለፉም ነው የተገለጸው። አብራችሁን ስለነበራችሁ ስለተከታተላችሁን ምስጋናችንን እያቀረብን የዛሬው ከጁማ እስከ ጁማ ፕሮግራማችን ይህን ይመስል ነበር። በያላችሁበት የዓለም ዳርቻ ሰላም ከእናንተ ጋር ይሁን። ወሰላሙ አሌይኩም ወራህመቱላ አበረካቱ።